ቲና ተዋረደች አባባም ከታገዙበት በሰላም ወደ ቤታቸው ተመልሰው በጥሩ ሁኔታ ላይ ነው የሚገኙት ማለት ነው ካሪብ ሁሉን ነገር ሚስቱን እንደሚያማግጥበት እና ሁሉንም እያወቀ እየሰማ በአይኑ በብረቱ እንዳየ ፍርጥርጥ አድርጎ ለዳኒ ነግሮታል ማለት ነው። ዳኒም ቆይ ቆይ ካሌ ብላ ስረዳ ይለዋል ማለት ነው። እሱ ምንም መስማት አልፈልግም አንተ ስለ ሚስት የማውራት መብት የለህም ብሎታል ማለት ነው። እሱን ያለበት ምክንያት ደግሞ ምንድን ነው? ኤዱ ወደ ቤት መታ፣ ወደነ ካሌ ቤት መታ። አባባ ከመፈታቱ በፊት ስለ አባባ እያጽናናችው ነበረ። አይዞ ካሌ አባባን እናገኘዋለን፣ ይገኛል። ስለዚህ አይዞህ ላይ እያጽናናቸው እያለ እጅ ለእጅ ተያይዘው እያለ ድንገት ዳኒ ይመጣና አሁንስ ያበዛችሁት አልመሰላችሁም? ምን እያደረጋችሁት ነው? በጣም አላበዛችሁትም? ብሎ ሄዶ ካሌብን የጥፊ ይመታዋል ማለት ነው። ጉሮሮ ለጉሮሮ ንቅ ተደራርገው እንግዲህ አንተ ስለሚስት የማውራት ምንም አይነት መብት ሞራልም የለህም ብሎታል። ሄዶም እንግዲህ ባለችበት ደንግጣ አገላግላቸዋለች። ትውትም ትውትም በበኩሏ ለካሌብ ምን ብለዋለች? አንተ ምን ሆነን ያመሀል እንዲ ቢመታ የፈለገ ነገር ቢሳደብህ ቢመታ ምንም መናገር የለብን ብይ ሰዓት። ምክንያቱም ያባባ ነፍስ በነሱ እጅ ላይ ነው። ስለዚህ ዳኒ ደግሞ በጣም ያስፈልገናል ብላለች ማለት ነው። ምክንያቱም ዋናው ትልቁ ተዋናዩ አባባን ለማስፈታት ዋና ትልቁ ትልቁን ድርሻ የተወጣው ዳኒ ስለሆነ ማለት ነው። ቲናን አወጣጥቶ በዚህም በዛም ብሎ አወጣጥቶ እንግዲህ ቲና እንዳገተችው ና የት እንደታገተ ወደ ቤት እንደመለስ ያደረገው ዳኒ ስለሆነ ማለት ነው። ትሁት ምን ብላለሽ፣ በዚህ ሰዓት ዳኒን መንከባከብ አለብን፣ መጥፎ ነገር ማድረግ የለብንም። መረጋጋትም አለብ ብለዋለች። ምክንያቱም ካሌብ ተበላሽቶ ካሌብ ቸኩሎ ብዙ ነገሮችን ያበላሻል ማለት ነው። ከዚህ በፊት ምን አድርጓል? አባባ ያሉትን ካለ መስማቱ የተነሳ ከቲና ጋር አብሮ አድሯል። በቃ የሚነግሩትን አል ነገር ካለመስማቱ በጣም ቸኩሎ ብዙ ነገርን አበላሽቷል። ለኤደንም ቸኩሎ እንግዲህ ቴናና ዳኒ ፍቅረኛሞች እንደሆኑ እህት ወንድም እንዳልሆኑ ሁሉን ነገር አበላሽቶት ነበረ። ልክ እንደዛውን ጊዜው አሁንም ቀድመ ነገሮችን እንዳታበላሽ ያባባን አንተ ባበላሽ ቁጥር ምን ሊያረጉት እንደሚችሉ አና አናቀም። ስለዚህ መረጋጋት ይኖርባል ብለው ነበረ ማለት ነው እሱም ምን ይዤ ነው የምረጋጋው? ቆይ በፖሊስ ሲጠነገጉ ያውቁታል። በፖሊስ አስጠነግራቸዋለሁ ብሎ ነበረ። ፖሊስ ቢደርስም አባዬ የሆነ ነገር ከሆነ በኋላ ነው። ስለዚህ አባዬ የሆነ ነገር ከሆነ በኋላ ተያዙ አልተያዙ፣ ምንም የሚጠቅመን ነገር የለም ብለው ነበረ። እሱም በሀሳቧ ተስማምቷል ማለት ነው። ዳኒ ዋነኛ ስራው ምንድን ነው ማድረግ የጀመረው? ቆይ ግን ከኔ እንዴት ነው መደበቅ የቻልሽው? ቆይ እንዴት ነው የቻልሽበት? ደግሞ መቼ ነው ልትወስድኝ ያሰብሽው? ሲላት እሷ ነገ ዛሬ እያለች እያሾፈችበት ነበረ። ግን እሱ የራሱን ሲስተም ተጠቅሟል ማለት ነው። ዳኒ ምን ብሏል? አንቺ ብቻ ከኢዱ ጋር አስታርቅኝ እንጂ አባይን እንዴትን ብዬ አስፈተዋለሁ ሲላት ይህን ካደረግ የእውነት የእስከዛሬውን በደልህ በዚህ መካሻ ነው ብለዋለች፣ ማለት ነው። ምን ብላለች ኤደን? ኤደን እና ትሁት ሲያወሩ ዳኒ ቆይ እንዴት ነው አባባን ለማስፈታት በዚህ የተስማማ? ምክንያቱም እሱ እኮ የእሷ ተባባሪ እንዳልሆነ በምን እናውቃለን? ብላስትላት ምን ብላለች ትሁት? ዳኒ እንደዚህ አይነት ጭራቅ አይደለም። እኔ እኮ በፊትም ነግርሻለሁ እንደዚህ አይነት ሰው አይደለም። ብቻ ግን ከአንቺ ጋር ያለው ችግር እንዳለ ሆኖ ነገር ግን ነፍስ እስከ ማጥፋት እስከዚህ ደረጃ የሚሄድ አይደለም፣ በጣም ጥሩ ሰው ነው ስትላት፣ እስኪ እንግዲህ አባባን ካስፈታ እናየዋለን። በዚህ ደግሞ እንትን ካለ በዚህ ለአባባ ጥሩ ሰው ከሆነ ደግሞ ይሄን የሚያስፈታው ለገንዘብ ምናምን ብሎ እንዳይሆን ስትላት፣ ለገንዘብ አይደለም ብቻ ግን አዝኗል ትላታለች ማለት ነው። ለዳኔ እንግዲህ ለካሌብ ምን ብላለች? ትውት በጣም ሁላችንም አዝናናል ስትለው፣ እንዲህ ቆይ ቆይ ቆይ ቆይ፣ ስለ ዳኔ ደግሞ እያሰብሽ እንዳየ ዳኔን እየጨመርሽው ባለሆነ አበዛሽ ነው እኮ ሲላት፣ አዎ በጣም ተጨንኳል። ስለዚህ አሁን አባዬን ለማግኘት የሚችለውን ሁሉ እየጣረ ነው። ስለዚህ አንተ ቲናንም ቢሆን ዳኒን ቢሆን ምንም ነገር እንዳትናገራቸው ብለዋለች ማለት ነው። ምክንያቱም ዳኒ ምን ብሏል? ቴናን ምንም ነገር እንዳትናገሯት፣ ከበፊቱ የጨመረ ወይ ደግሞ የቀነሰ ምንም አይነት ነገር ማሳየት የለባቸው። ምክንያቱም ትጠራጠራለች። ተጠራጠረች ማለት ደግሞ ዳኒ ሁሉንም ነገር እንደነገራቸው ታውቃለች ማለት ነው። ምን ብላለች? ቴና በበኩሏ እኔ እኮ ማልነግርህ ነግርህ፣ ይህ እስከዛሬ ያወራኋቸው ነገሮች አውርቻቸው ስራ አልተሳኩልኝም። ስለዛ ደግሞ ጸጥ ብዬ ነገሮች ራሳችን ነው ለአንተ መናገር የምፈልገው ብለዋለች ማለት ነው። እንግዲህ አጋቹ ደግሞ ከአባባ ጋር እንትን ብሏል ማለት ነው፣ ስምምነት ፈጥሯል ማለት ነው። ምን ብሎ ነበረ አጋቹ? እኔ አንተ ጋር የምደራደርበት ምንም አይነት ምክንያት የለኝም፣ አለቃህናት ከእሷ ጋር ተስማምተ አንተ ህይወትህን ብትኖር ይሻላል። ገንዘቧን ስጣትና ገንዘብህን ስጣት እና ህይወትን ደንብ ብትኖር ይሻላል ሲለው አባባ ምን ብሏል? በፍጹም አይሆንም፣ እኔ ለእሷ ገንዘብ ከምሰጥ ብሞት ይሻለኛል። ነገር ግን ለአንተ ገንዘቡ ልስጠና አንተ ፍታኝ ብሎ ነበረ። አባባም እንግዲህ እጄን ፍታይ፣ እንደዚህ አደርግልኝ ሲለው አጋቹ እየፈታው ነበረ ማለት ነው። ስለዚህ አጋቹ ዳኒ ምንድን ነው ያደረገው? ቀጥታ ሀጋችሁ ጋር መደራደር ነበረበት። እሱ ምንድን ነው ካላችሁ የቲና ገንዘብ እንደሌላት ጠቀም ያለ ገንዘብ እንደማትሰጠው፣ አባባ ግን የሚፈልገውን ያህል ገንዘብ እንደሚሰጠው ለአጋችሁ ይናገራል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለነት ኢትዮ ቻናል ቤተሰብ፣ እንዴት ናችሁልኝ? ያለው እግዚአብሔር ይመስገን። ፕሊስ ቤተሰቦቼ በአክብሮት የምጠይቃችሁ ላይክ እንድታደርጉ እንድታበረታችሁኝ ነው። እስከ መጨረሻ አብራችሁ ሰዎችን ከእኔ ጋር ቆዩ። ትሁት ክፍል አርባ አንድን ወደ እናንተ ይዤላችሁ መጥቻለሁ። ቲና ወርደቷን ተከናንባለች። አባባም እንግዲህ ወደ ቤታቸው ተመልሰዋል። ካሌብም እንግዲህ ለዳኒ ሁሉንም ነገር ፍርጥ ፍርጥ አድርጎ ነግሮታል። በአይኑ በብረቱ አልጋ ላይ ሲማግጡ ተሸፋፍኖ እንደዛ የአባባ እህት መስሎ ተሸፋፍኖ የገባው ተሸፋፍኖ በየቦታው የሚቀመጠው እነሱ የሚያወሩትን የሚያደርጉትን እያንዳንዱን ነገር እንዳወቀ ሲሰማ እንደነበረ በአይነ በብረቱ እንዳየ ሁሉንም ነገር እንግዲህ ለዳኒ ነግሮታል ማለት ነው። ዳኒም በጣም ደንግጧል ደንግጧል። ቆይ እባክ ላስረዳ ሲለው፣ ምን ነው ታስረዳኝ? ውርዴታችሁን ከፊቴ ላይ እንዴት እንደማገጣችሁ፣ ከፊቴ ላይ እንዴት ስትሆኑ እንደነበር፣ ምን ስታወሩ እንደነበር፣ ምን ስጠነስሱ እንደነበር አባዬን ለመግደል ቤቱን ለመውረስ ቤቱን ካገኛችሁ በኋላ እኛን አሽቀንጥራችሁ ለመጣል ስታደርጉት የነበረ የትኛውን ነው የምን የምታስረዳኝ? ብሎ ሁሉንም ነገር ካሌብ ለዳኒ ነግሮታል ማለት ነው። እሱም ምንድን ነው ካላችሁኝ ከሚስቴ ራስ ውረድ፣ ከሚስቴ ላይ ነህ ንቀል። ስለዚህ አንተ ኤዱን ምን ያህል እንደምወዳት የገባህ አይመስለኝም። በኤዱ ከመጡ ብ ምላደርግ እንደምችል አንተ አታቅም ሲለው፣ ማን በሚስቱ ቀልድ ያውቃል? ማን በሚስቱ ተደራድሮ ያውቃል? አንተ አንተን፣ አይኔ እያየ በአይኔ በበረቱ እያየ ስታማግጡ ከፊቴ ላይ እየማገጣችሁ ብ እያየው ዝም ስላልኩ ሁሉ ነገር ሲየ ዝም ስላልኩ ምናም ብሎ ዳኔን በቤቴ ካሌብን ማለቴ ካሌብን በቤቴ ተደፈርኩ ወይኔ ሲል ይደመጣል ማለት ነው። እውነት ለመናገር አባባ ወደ ቤታቸው በመመለሳቸው በጣም ደስ ብሎኛል። አጋቹም እንግዲህ ከአባባ ጋር ተደራድሯል። እሱም ምንድን ነው የተደራደረበት ምክንያት ዳኔ ቲናን እየተከታተላት ነበረ። ቲና በነገራችን ላይ ዳኒን ለመሸወድ ፈልጋ ነበረ ማለት ነው። ምክንያቱም ዳኒ አባባን እንዲያገኘው አልፈለገችም ነበረ። ነገ ዛሬ እያለች አባባን ካስገደለች በኋላ ነበረ ከሞተ በኋላ ነበረ ዳኒን ለመውሰድ የፈለገችው። ነገር ግን ዳኒ መታገስ አልፈለገም። ምክንያቱም ቆራጥ እርምጃ እንደምትወስድ ገብቶታል። ዳኒ ማለት ነው። ምን ብሏታል? ላገኘው እፈልጋለሁ ምክንያቱም በቃ እሱን ማግኘት ለኔ እራሱ እርካታ ነው ምናምን እያላት፣ አይ እሷ ግን በቃ ነገ ዛሬ ነው እያለች የነበረ ልትወስዶ ምንም ፈቃደኛ አልነበረችም ማለት ነው። ስለዚህ መቼ ነው ወደዛ መትለዩ? ስላት ነገ እኔን ስምትወስድ መቼ ነው ሲለት የሆነ ጊዜ ይወስዳሉ ከማለት ውጭ በዚህ ቀን ነገ፣ ወይ ደግሞ በዚህ ቀን ይወስዳሉ ብላ የነገረችው ነገር አልነበረም። ስለዚህ ምን ልታደርግ እንደምትችል ዳኒ ስለገባው ቀጥታ እሷን መከታተል ነበረበት። እሷን እየተከታተለም እንግዲህ እየሄደ ያለ አባባ ወደ ታገተበት እንግዲህ ስታመራ እሱም ቀስ ብሎ አብሮ

እያለች ምግቡ ለመግዛት ተስማምታ ትሄዳለች ማለት ነው። በዛ ሞመንት ነው እንግዲህ ዳኔ ገብቶ ከአጋቹ ጋር እየተስማማው ማለት ነው። በዛ ሰዓት እንግዲህ ዳኔ ገብቶ ቲና ምንም አይነት ገንዘብ እንደሌላት ምንም አይነት ከዚህ ውጪ ይህንም ከባለቤቷ ከካሌብ እንደተቀበለችው አራት መቶ ሀምሳ ሺ እንደተቀበለች ከዛ ውጭ ምንም ቪስታ ቪስቲ እንደሌላት ምንም ነገር እንደማትጨምርለት አስጠንቅቆ ነግሮታል ማለት ነው። እና ደግሞ አባባን ከገደለው ብዙ ችግር ውስጥ እንደሚገባ ይነግረዋል ማለት ነው። በዚህ እንግዲህ ቲናን ከጨዋታ ውጭ አድርገዋታል ማለት ነው። ቲና አሁን ከጨዋታዎች ውናለች፣ ተዋርዳለች ማለት ነው። ዳኒ በጣም ትልቅ ነገር ነው እየሰራው። በአሁኑ እንኳን ዳኒ አባባን በጣም ነው የካሳቸው። በእርግጥ ዳኒ በፊትም ቢሆን አባባ እንዲገደሉ ወይ ደግሞ የሆነ ችግር እንዲደርስባቸው በፍጹም አይፈልግም ነበረ። ቲና አባባን ስታንቃቸው ስተፋበት፣ የተለያዩ ችግሮች ስታደርስበት፣ በትራስ አፈና ልገለው ስትል የሚከላከልና የሚያስጥለው ማን ነው ካልን ዳኒ ነው። ዳኒ ለአባባ በጣም ባለ ውለታ ነው። ከዛ ቤት መግባቱ ዳኒ ለመልካም ነው ብዬ ነው ማስበው። ምክንያቱም ለአባባ ሕይወት እስካሁን መቆየት ምክንያት ማን ነው ካልን ዳኒ ነው። ስለዚህ አባባ በጣም ጥሩ ሰው እንደሆነ እና ጠቀም ያለ ገንዘብ እንደሚሰጠው ላጋቹ ይነግረዋል። አጋቹም በፊትም እያቅማማ ነበረ። ምን ብሎ ነበር? አባባ፣ በሀሳቤ የምትስማማ ከሆነ ለእሷ የምሰጣትን ገንዘብ ለአንተ ልስጥ እና እኔን ፈታኝ፣ በሀሳቤ የምትስማማ ከሆነ ንገረኝ ሲለው እሱም እያሰበበት ነበረ። መጨረሻም እንግዲህ ቲና ገንዘብ እንደሌላት ሲያውቅ ምንም አይነት ገንዘብ የምትከፍለው የምትጨምረው ምንም አይነት ነገር እንደሌላት ሲያውቅ እና ደግሞ ቲና ለአባ ለዳኒ መታገቱን ስለተናገረች አጋቹም ለማንም ብትናገሪ ለእናትሽ ልጅም ሆነ ብትናገሪ ወዮልሽ ያልቅልሻል ብሏት ነበረ። እሷ ግን በጎን ለማን ተናግራለች ካለ ለዳኒ። እሱን ደግሞ የተናገረችበት ምክንያት ምንድን ነው ብለን ስንጠይቅ የተናገረችበት ዋናው ትልቁ ምክንያት ካሌብን ስለፈራች ነው። ካሌብ ምን ብሏታል? አባዬ ትልቁ ዋናው ነገር በዚህ አሁን ላይ ያስቀመጠልኝ ትልቅ ነገር ቢኖር የአባዬ ሽጉጡ ነው ብሏታል ማለት ነው። ሽጉጥ ነው ስላላት በጣም ደንግጣ ፈርታ እየተርበተበተች ነበረ ለዳኒ የነገረችው እንዲህ አስፈራራይ እኮ ቆይ ምን አስቦ ነው አስፈራራይ ምናምን ስትል እባክሽ ተይው እሱ ብዙ ጭንቀት አለበት ዝም ብለሽ የተፈጠረውን ነገር ይስላት እንግዲህ በዛ ሰዓት ነው እንግዲህ ተስቷትም ቢሆን ብትነግረው ግን ሁሉን ነገር ማወቅ ችሏል ማለት ነው ዳኒ ዳኒ ታምር ሰርቷል ዳኒ የምር ስራውን ሰርቷል ማለት ነው ቲናም አባይን በዚህ ሁኔታ ላይ ካወጣ አንተ የምር ያለፈው በደል ሁሉ ይሻራል ብለዋለች ማለት ነው። ማክሻት ደልይ እኔ ለአባዬ ጥሩ ሰው ስለሆነ ነው እንጂ እኔ አንቺ እንደዘሰላችኝ አይደለም ብሏታል ማለት ነው። ኤዱ ከኤዱ ጋር ምን ብሏል? ኤዱ ጋር አስታርቂኝ ብሏት ነበረ። ኤዱም እውነት አንተ የእሷ ጭራቅ ካልሆንክ የእሷ ጅራት ካልሆንክ አባባን አስፈትታ አሳየኝ ብለዋለች ማለት ነው። እና ደግሞ ዳኒ ኤዱ ያለችውን ነገር ምንም ይሁን ምን ለማድረግ ጥግ ድረስ ነው የሚሄደው ማለት ነው። ለማድረግ ምንም ነገር አይገድበውም። ከዛም ኤዱን አባዬን አስፈትቻ አሳይሻለሁ ብሏት ነበረ። አሁን ኤዱና ዳኒ አንድ የሚሆንበት ሰዓት የደረሰ ይመስላል። ምክንያቱም አባባን ወደ ቤታቸው ስለመለሰ ሄደንም ደስ ብሏታል ማለት ነው። ሁሉም ደስ ብሏቸዋል። ተውትም በቃ ቤቱን በደስታ እያጫወቱ ነው የሚገኙት ማለት ነው። ምክንያቱም ቲና ከጨዋታቸው ውጭ ሆናለች። ከዚህ በኋላ ዳኒም ገንዘቡን የሚያገኝ ነው የሚመስለው። አባባም ያው ለ ቲና የጠየቀችውን ያህል ገንዘብ በፊት ሲጠይቅ የነበረ እና ሲፈልግ የነበረውን ገንዘብ አባባ የሚሰጣቸው ይመስላል ማለት ነው። በቀጣይ ዳኒ የሚፈልገው ሁሉ ይደረግለታል። ምን ይሆናል? ቲና መጨረሻዋስ ምን ይሆናል? ወደ እስር ቤት ትወረወራለች አትወረወረም የሚለውን ነገር ወደ እናንተ ይዤላችሁ መጣ ነው የሚሆነው። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅጋ ርጌ ነው ማመሰግነው። ፕሌስ ቪዲዮ ታዲያ ላይክ፣ ሼር ማድረግ እንዳትረሱ። አብራችሁኝ ስለነበራችሁ ስለነበረን ቆይታ አመሰግናለሁ። ገበሩልኝ ቤተሰብ።